የአየር ኃይል ጀግኖች፣ ታላቅ ጀብድን የፈጸሙ አስር ኢትዮጵያውያን የውጊያ አብራሪዎች። በአፍሪካን ብቻ ሳይሆን በዓለም አቀፍ ደረጃ ታላቅ ዝናን ያተረፈው የኢትዮጵያ አየር ኃይል በቀዳማዊ አጼ ኃይለ ስላሴ ዘመነ መንግስት 1928 ከተመሠረተ ጀምሮ በርካታ ጀግኖችን ለሀገሩ አበርክቷል። ታላቅ ዝናን ካተረፉት ከለገሰ ተፈራና በዛብህ ጴጥሮስ ጀምሮ አሁን ድረስ እስካሉት ጀግኖች ድረስ የአየር ኃይሉ የጀግኖች እጥረት ገጥሞ ታቅም። በሶማሊያ አየር ላይ እንደ ልባቸው ከከነፉት ሚግ 21 ተዋጊ ጄቶች እስከ ሱ 27 ድረስ እጅን በአፍ ያስጫኑ የአየር ኃይል አብራሪዎችን ያስመለከተን። የአየር ኃይሉ በኤርትራ በረሃዎችም ጀብድን የፈጸሙ አባላቶቹ ምንጊዜም ይታወሳሉ። ታዲያም የኢትዮጵያውያን የአየር ኃይል አብራሪዎች ጀግንነት ማሽንን ማንቀሳቀስ ብቻ ሳይሆን ጀብድና ወኔንም የተሞላ መሆኑ ለየት ያደርጓል። ኢትዮጵያን አብራሪዎች በሀገራቸው ውስጥ በሚደረጉና ከጎረቤት ሀገራት ጋር በተደረጉ ውጊያዎች ብቻ ሳይሆን በዓለም አቀፍ የሰላም ማስከበር ተግባራት ላይም ጀግንነታቸውን ለዓለም አሳይተዋል። ሰላም፣ ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ኢትዮጵያን የአየር ኃይል ጀብደኞችን ልናስቃኛችሁ ዝግጅታችንን አጠናቀን ተገኝተናል። ከባድመ እስከ ሞቃዲሾ ብሎም እስከ መቀለ ድረስ ታላቅ ጀብድን ስለፈጸሙ አስር የኢትዮጵያም የአየር ኃይል ጀግኖች ተከታዩን አሰናድተናል። እስከ ፍጻሜው አብራቸውን ቆዩ። ኮሎኔል ገብርዮት ኃይለ ማርያም የኦጋዴኑ ጦርነት ጀግና ኮሎኔል ገብርዮት ኃይለማርያም በፈረንጆቹ የዘመን አቆጣጠር ከ1977 እስከ 1978 ድረስ በተደረገው የኦጋዴን ጦርነት አይረሴ ገድልን ከፈጸሙ ኢትዮጵያውያን አብራሪዎች አንዱ ናቸው። ሚግ 21ን በሶማሊያ አየር ላይ ያከነፉት ኮሎኔሉ በተለይም ባሐረሩ ጦርነት ሚናቸው ከየትኛውም ተዋጊ በላይ ነው ይባላል። ባህረሩ ጦርነት ወቅትም በ48 ሰዓታት ውስጥ 17 ጊዜ በረራ በማድረግ ናም የጠላትን ምሽግ በማደባየት ታላቅ ጀብድን ፈጽሟል። ኮሎኔል ገብርዮ ኃይለማርያም ዝቅ ብሎ በመብረር ትልቅ ብቃትን ያሳዩ ሲሆን የዚያድ ባሬ መንግስት ሊጠቀምባቸው ያስቀመጣቸውን ከምድር ወደ ሰማይ የሚተኮሱ ሚሳኤል ከጥቅም ውጭ በማድረግ ለቀጣይ ግዳጅ የሶማሊያ ምድርን በማጽዳት የሚመሰገን ተግባርን ፈጽሟል። ኮሎኔሉ የሶማሊያን ሚሳኤል ከመምታት ውጪ በሶማሊያ ጦር የተከበቡ የኢትዮጵያ ወታደሮችን ከከበባ በማስወጣትም ትልቅ ሚናን ተጫውተዋል። በሶማሊያ ምድር በፈጸሙት ታላቅ ተጋድሎም በኢትዮጵያ ውስጥ ትልቅ የተባለውን የአይሁድ አንበሳ ኮከብ ሽልማትን ማግኘት ችሏል። ካፕቴን አሰፋ ጸጋይ ሩሲያ ሰራሹን ሱ 27 ተዋጊ ጄት የሚያበሩት ካፒቴን አሰፋ ጸጋይ በኢትዮም ኤርትራ ጦርነት ወቅት ለኢትዮጵያ ጦር የበላይነት ትልቅ ሚናን ከተወጡ ጀግኖች መካከል አንዱ ናቸው። ካፒቴኑ በባድመ ላይ በተደረገም የአየር ባየር ውጊያም ሶስት የኤርትራም የአየር ኃይል ሚግ 29 ተዋጊ ጄቶችን መትቶ በመጣል የማይታመን ገድልን ፈጽሟል። ካፒቴን አሰፋ ጸጋይ በባድመ ላይ ያደረጉት ታላቅ ገድል በኢትዮም ኤርትራ ጦርነት ወቅት የባድሜውን ውጊያ አካሄድ የቀየረ ነው ይባልለታል። ፋልከን የሚለው የኮድ ስማቸው ከኢትዮ ኤርትራ ጦርነት በኋላም ታላቅ ስም ሆኖ የቀጠለ ሲሆን በኢትዮጵያ የአየር ኃይል ታሪክም በአንድ ግንባር ሶስት የጠላት ጄቶችን በመጣል ብቸኛው ካፕቴን ናቸው። ሜጀር ለተብርሃን ገብሬ የጨለማው ዘመቻ አዳኝ በሚል የምትታወቀው ሜጀር ለተ ለተብርሃን ገብሬ በትግራዩ ጦርነት ወቅት ታላቅ የተባለ ጀብድን በትግራይ ክልል መቀለ ከተማ ፈጽማለች። ኤምአይ 35 ሂንድ የተሰኘውን ሄሊኮፕተር የምታበረው እንስት በትግራዩ ጦርነት ወቅት የጠላትን ቀጠና በታላቅ ጀግንነት በማለፍ 45 ቁስለኛ የኢትዮጵያ ወታደሮችን ከጦር ግንባር በማንሳት ትልቅ ስምን አትርፋለች። በሄሊኮፕተሩ ላይ የነበረን ክላሽ በመጠቀምም በርካታም የጠላት ወታደሮችን በመግደል በድቅድቅ ጨለማ የኢትዮጵያ ወታደሮችን ህይወት መታደግ ችላለች። መቀለ ላይ በፈጸመችው ጀብድ የጀግና ሜዳ የተሸለመች የመጀመሪያዋ ሴት ኢትዮጵያዊት የጦር ፓይለት ሆናለች። ሌፍትናንት ጀነራል ተሾመ እርቅነ። በቀዝቃዛው ጦርነት ወቅት በኢትዮጵያ በኩል ከወጡም ጀግናም የአየር ኃይል አብራሪዎች መካከል አንዱ ሌፍትናንት ጀነራል ተሾመ እርቅነ ናቸው። ኤፍ ፋይፍ የተሰኘውን የጦር አውሮፕላን በማብረር የሚታወቁት ሌፍትናንት ጄኔራሉ በኢትዮጵያ ታሪክ የታወቁ የአየር ኃይል አብራሪዎችን በተለያዩ ጊዜያት በማሰልጠን ሀገራቸው ኢትዮጵያን ከጠላቶች ተከላክሏል። በፈረንጆቹ የዘመን ቀመር ከ 1970 ዎቹ እስከ 1980 ዎቹ ድረስ ጥቁር አንበሳ የተሰኘም ስኳድሮን በማቋቋም በሶማሊያው ጦርነት ከኤርትራና ትግራይ ኃይሎች ጋር በተደረጉ ውጊያዎች ታላቅ ጀብድን ፈጽሟል። በሶማሊያው ጦርነት ወቅትም የዚያድ ባሬ ጦርን ሁለት ሚግ 29 ተዋጊ ጄቶች መጥተው በመጣል ታላቅ ጀብድን ፈጽሟል። እኚህ ሌፍትናንት ጄኔራል ታዲያ በጦር ግንባር ላይ ካደረጉት አስተዋጽኦ ባለፈም የኢትዮጵያ አየር ኃይል ዘመናዊ ሆኖ እንዲመሰረት ታላቅ ድርሻ ነበራቸው። ካፕቴን አለማየሁ ከበደ የኢትዮጵያ አየር ኃይል ጀግኖች ሀገራቸውን ከጠላት ከመጠበቅ ባለፈም ባለም አቀፍ ደረጃ ትልልቅ የጀግንነት ተግባራትን ፈጽመዋል። ከነዚህ መካከል አንዱ የሆኑት ካፕቴን አለማየው ከበደ ሄርኩለስ 130 የተሰኘውን የጦር አውሮፕላን በ2020 የአሚሶም የሰላም ማስከበር ግዳጅ ወቅት በሶማሊያ ውስጥ ታላቅ ሰብአዊ ጀብድን ፈጽመዋል። ካፒቴኑ ከአልሸባብ የሚደረግባቸውን ከፍተኛ ተኩስ በመቋቋም በርካታ ካርጎ የእርዳታ ቁሶችን በሶማሊያ ዋና ከተማ ሞቃዲሾ በማሳረፍ ታላቅ ስምን በሶማሊያ ውስጥ አትርፏል። ካፕቴኑ ሲ 130 ሄርኩለስ አውሮፕላንን በሞቃዲሾ ሲያሳርፉ በአንድ ኢንጂን ብቻ ሲሆን የአውሮፕላናቸው በርካታ ክፍልም በጥይት ተበሳስቶ ነበር። ሶማሊያ ውስጥ በፈጸሙት ሰብአዊ ተግባርም በተባበሩት መንግስታት ድርጅት የማይሰበረው የሚል ቅጽል ስም ተሰጥቷቸው ከፍተኛ ሽልማትንም አግኝተዋል። ሜጀር ሰለሞን ታደሰ በኢትዮ ኤርትራ ጦርነት ወቅት ታላቅ ጀብድን ከፈጸሙ ኢትዮጵያዊያን አብራሪዎች መካከል አንዱ ሜጀር ሰለሞን ታደሰ ናቸው። የጦር አውሮፕላን አብራሪው ሚግ 23 ተዋጊ ጄታቸውን እያበረሩ የጠላትን ይዞታ እየደበደቡ ባለበት ወቅት በጠላት ሚሳኤል ቢመቱም 50 ኪሎ ሜትር በማብረር በኢትዮጵያም የአየር ክልል ውስጥ ከተመታው ተዋጊ ጄታቸውም በፓራሹት በመዝለል ከጠላት ማምለጥ ችሏል። በውትድርና ሕይወታቸውም በተለያዩ ሶስት ጊዜያት ከጠላት በማምለጥ በፓራሹት መውረድ የቻሉ ጀግና ናቸው። በአሁኑ ጊዜም የበረራ ጥንቃቄን በተመለከተም በተለያዩ ተቋማት ውስጥ ስልጠናን ይሰጣሉ። ካፕቴን ዮሐንስ መኮንን በኦጋዴን ጦርነት የተሳተፉት ካፒቴኑ የሶማሊያውን የስለላ አይሮፕላን በሚግ 21 ተዋጊ ጄታቸው መጥቶ በመጣል ለኢትዮጵያ ጦር ከፍተኛ ሚናን ተጫውተዋል። አይሮፕላኑን መጥቶ ከጣሉ በኋላም የሶማሊያን የስለላ መረጃዎች በሙሉ ለኢትዮጵያ ጦር አሳልፈው በመስጠት የጦርነቱን ቀጣይ አካሄድ መለወጥ መቻላቸውም ይነገራል። ካፒቴኑ በኋላ ላይም ከኩባ የመጡ የጦር አይሮፕላን አብራሪዎችን በኢትዮጵያ ውስጥ በማሰልጠን ታላቅ ስምን አትርፏል። ሌፍትናንት ሳራ ጌታቸው። ከፈረንጆቹ 2010 ጀምሮ ሱ35 ተዋጊ ጀትን በማብረር በኢትዮጵያ አየር ኃይል ውስጥ እያገለገለች የምትገኘው ሳራ ጌታቸው በኢትዮጵያ ታሪክ በግንባር የተሳተፈች የመጀመሪያዋ ሴት አውሮፕላን አብራሪ ናት። በሶማሊያ ውስጥ 12 ዋና ዋና የአልሸባብ አመራሮችን በአንድ ጊዜ በመደምሰስ ታላቅ ስምን ያተረፈችው ሳራ ጌታቸው በሶማሊያ ውስጥ ላለው የኢትዮጵያ ጦር የአየር ሽፋንን በመስጠትም ትልቅ የሚባል ተጋድሎን ፈጽማለች። በአፍሪካ ለሚገኙ ሴት የጦር አውሮፕላን አብራሪዎች በምሳሌነት የምትቀመጠው ሌፍትናንት ሳራ ጌታቸው ሺፍላይስ ፎር አፍሪካ በሚለው ታዋቂ ዶክሜንተሪ ላይም ተሳታፊ ነበረች። ኮሎኔል ተክሉ ወልደ ማርያም በኢትዮ ኤርትራ ጦርነት ወቅት ሱ35 ተዋጊ ጄትን ከሚያበሩ ፓይለቶች መካከል አንዱ የሆኑት ኮሎኔል ተክሎ ኃይለማርያም ፎርቶ በተሰኘው ስፍራ የነበረውን የኤርትራ ጦር የማዘዣ ጣቢያ በመምታት ትልቅ ጀብድን በጦርነቱ አሳይቷል። የኤርትራን አየር ኃይል የመገናኛ ዘዴዎች በመበጣጠስ ጭምር በኤርትራ ጦር ላይ ከፍተኛ ጉዳትን ማድረሳቸውም ይነገራል። የቀይ ኮከብ ሜዳይ ተሸላሚው ኮሎኔል ከውትድርና ከወጡ በኋላ በተለያዩ ተቋማት ውስጥ በአሰልጣኝነት እየሰሩ ይገኛሉ። ካፒቴን ዳዊት ወልዴ ከኢትዮጵያ ወታደሮች አልፎ የሌሎች ሀገራትንም ወታደሮች መታደግ የሚችልበት የኢትዮጵያ አየር ኃይል በሶማሊያ የሰላም ማስከበር ተግባር ውስጥም ይህንኑ ጀብድ ለዓለም አስመልክቷል። ካፒቴን ዳዊት ወልዴ በሶማሊያ ውስጥ በሰላም ማስከበር ተግባር ውስጥ እየተሳተፉ ባለበት ወቅት በአልሸባብ ከበባ ውስጥ የገቡ 33 የኬንያ ወታደሮችን በኤምአይ 17 ሄሊኮፕተራቸው ግንባር ድረስ በመግባት ከከበባ በማስወጣታቸው ታላቅ ስምን አትርፏል። ኪስማዮ በተሰኘችው ከተማ አቅራቢያ ይህን ገድል የፈጸሙት ካፒቴኑ ከአልሸባብ አርፒጂ ተኩሶችም በተደጋጋሚ ማምለጥ ችለው ነበር። በወቅቱም የኬንያው ፕሬዝዳንት እሁሩ ኬንያታም የአፍሪካው ጀግና አብራሪ ሲሉ ካፒቴን ዳዊት ወልዴን አመኳሽቷቸው ነበር።